ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችንን እንሆ ጀምረናል። አዳዲስና ወቅታዊ መረጃዎችንም ይዘናል። መፈነን ሚዲያን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ ከነ መገናኛ ራዲዮኑ ተማረከ። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም። ሰራዊቴም ገሚሱ ተደመሰሰ። የተረፈውም ትጥቁን ጥሎ ፈረጠጠ። አጃቢዎቼም ተገደሉ። እኔም እጅና ግሬን ተመትቼ ተማረኩ ሲል ቃል በቃል ተናግሯል። ገዥው ቡድን ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት የአድማ ብተናና የሚኒሻ ኃይሎች ስብስብ ያለፉት ቀናትን በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታጀበ ውጊያ ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው ለማረጋገጥ ተችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች የተገደሉ ሲሆን በርካቶችም ገደል ገብተው ማለቃቸው ተሰምቷል። በውጊያው በተለይ ሽመላጎ ተብሎ ወደሚጠራው ቀጠና እንዲሸፍኑ ግዳጅ ተሰጥቷቸው የነበሩት የአድማ ብተና አባላት ሙሉ በሙሉ መደምሰሳቸው ታውቋል። ወቅንና ሽመላጎ በነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነ ራዲዮ መገናኛውና ከነ ወታደራዊ ንብረቱ በፋኖ ተማርኳል። ምርኮኛው የአድማ ብተና አዛዥ ሻለቃ አበራ ካሳ የሚባል ሲሆን ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻለም፣ ሰራዊቴም ገሚሶ ተደመሰሰ፣ የተረፈውም ትጥቁን ጥሎ ፈረጠጠ፣ አጃቢዎቼም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲል ቃል በቃል ተናግሯል። ወደ ውጊያው ከመግባታችን አስቀድሞ በበላይ አመራሮቻችን የተሰጠን ማብራሪያ የምንገጥመው የፋኖ ኃይል ውስንና፣ ከነፍስ ወከፍ መሳሪያዎች የዘለለ ያልታጠቀ እንደሆነ ነበር። የሻለቃ አዛዡ ነገር ግን ውጊያው ከተጀመረ በኋላ የተሰነዘረብንን ፀረ ማጥቃት መቋቋም አልቻለም ሲል ገልጿል። ከታች ላለው አባል ንገሩ ተብለን ከበላይ አመራሮቻችን የሚመጣልንን መመሪያ ፋኖ የሚማርከውን ወታደር እንደሚረሽን በስህተት ከተማረካችሁ ትረሸናላችሁ። ስለሆነም ሁሉም ጠብቆ መዋጋት እንዳለበት ነበር የሚለው ምርኮኛው የሻለቃ አዛዥ። ነገር ግን ይህ ስህተት መሆኑን እኔው ራሴ ምስክር ነኝ ብሏል። አገዛዙ ጥምር ጦሬ በሚል የሚኮራባቸውን ጸረ አማራ ኃይሎችን በዚህ ቀጠና አይቀጡ ቅጣት በመቅጣት ታላቅ ድልን የተቀዳጁት በአማራ ፋኖ አንድነት በጎንደር ራስ አሞራ ውብነህ ሶስተኛ ኮር የሰሜን ብርቅዬ ክፍለ ጦርና የአያሌው ብሩ ክፍለ ጦር አናብስቶች መሆናቸውንም ለማረጋገጥ ችለናል። በሪፎርም ማግስት የተገኘ ጣፋጭ ድል በጃዊ መተከል አራተኛ ክፍለ ጦር የአማራ ፋኖ በጎጃም በጠራት ላይ ደማቅ ድልን ተቀዳጅቷል። የብልጽግናው ዘራፊ የጠላት ኃይል በሚያዝያ 10 2017 ዓ.ም በዕለተስቅለት በጃዊ ከተማ ወደ ጃሂማላ ቀበሌ ሲንቀሳቀስ ከ20 በላይ የጠላት ኃይልን መደምሰሱ የሚታወስ ነው። ይሁንና የብልጽግናው ሰራዊት የጃሂማላን ማህበረሰብ በማፈናቀልና የትንሣኤ በዓልን ሳያከብር ቀርቷል። ይባስ ብሎ ንጹሃንን ከቀያቸው በማፈናቀል በከተማዋ ውስጥ ያሉ ከነጋዴ መጋዘኖች እስከ ግለሰብ የቤት ዕቃና የቁም እንስሳትን ሲዘርፍ ሰንብቷል። ከዚህ ጋር በተያያዘ በዛሬው ዕለት የበረሃው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ጥምር ጦር ታሪክ መስራት ችሏል። በውጊያው ተሳታፊ ብርጌዶች ነበልባሎቹ የፍሬም ብርጌድና የክፍለ ጦሩ ተዋጊዎች፣ የምድር ድሮን ሻለቃ እንዲሁም ነጋሽ ብርጌድ፣ ደምስስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቁ ብርጌድ በጥምረት የጠላትን አከርካሪ በመስበር በርካታ የጠላትን ኃይል መደምሰስ ተችሏል። በውጊያው ጠላት ከእግረኛ እስከ ብረት ለበስ ታንክና ድሮን ቢጠቀምም ራሱን መታደግን አልቻለም። ከ51 በላይ የጠላት ኃይል ሲደመሰስ ከ20 በላይ ከባድና ቀላል ቁስለኛ ማድረግ ሲቻል እጣፈንታው በስካቫተር በጅምላ መቀበር ሆኗል። በዚህ የተበሳጨው የብልጽግና ጨፍጫፊ ሰራዊት የንጹሃን አርሶ አደሮችን ቤት በድሮን በመምታት ዘጠኝ ንጹሃንን ገድሏል። ሰባት የሚደርሱ ንጹሃን ደግሞ ከባድ ቁስለኛ አድርጓቸዋል። በየጠሻው እግሪ አውጭኛ ያለው የጠላት ኃይል ለማትረፍ ከጃዊ ከተማ በመነሳት ሁለት ብረት ለበስ ታንክና አንድ ዙ 23 ይዞ በመንቀሳቀስ አስከሬኑን ቀብሮ ተመልሷል። በጠላት ካምፕ ውስጥ ያሉ አማራዎችን ስቦ በማስገዳት መርህ ወደ ወገን እያቀላቀለን እንገኛለን ሲሉ አንጋፋው ቢተወደድ መንገሻ ጀምበሪ ብርጌድ የትግላችንን ወርቃማ ዓላማዎች በተለያዩ መንገዶች በማስረዳትና ከተማ ውስጥ በሚገኙ አርበኞቻችን አማካኝነት ከዳንግላ ከተማ ወደ ፋኖ ወታደራዊ ቤዞች እያስኮበለልን እንገኛለን። የቀድሞው የአማራ ልዩ ኃይል መብረቁ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ በማንያ ፋኖን ተቀላቀለ። ኮማንዶ በማንያ የአማራ ፋኖ በወሎ የተቀላቀለ ሲሆን በተቋሙ የስልጠና ዘርፍ ኃላፊ በሆነው ኮማንዶ ዮሴፍ አስማረ በተመራ ልኡክ አቀባበል ተደርጎለታል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።